መቼም የማንሰማው ጉድ የለም ዘንድሮ። በአዲስ አበባ ከተማ የ13 ዓመት ታዳጊ በቤት ሰራተኝነት በምትሰራበት ቤት ውስጥ በአሰሪዎቿ የደረሰባት ግፍና መከራ በበርካታ ማህበራዊ ሚዲያዎች ላይ እጅግ መነጋገሪያ ከመሆኑን ባሻገር በርካቶች እንደ ጉድ እየተቀባበሉት ይገኛሉ። አንዳንዶች ተቃውሟቸውን አሰምተዋል። ሌላኞቹ ደግሞ በደረሰው ግፍና መከራም የተሰማቸውን ሀዘንም እያስቀመጡ ይገኛሉ። በቤት ሰራተኝነት ተቀጥራ የምትሰራው የ13 ዓመት ታዳጊ በአሰሪዋ አማካኝነት ፊቷ ላይ በተቃጠለ ቢላ እንደተጠበሰች ነው ያገኘናቸው መረጃዎች የሚጠቁሙት ይህንን ያደረገችው ግለሰብ ደግሞ ነገም የልጅናት ልትሆን የተሰናዳች ነፍሰ ጡር መሆኗ በርካቶችን አስገርሟል። ግለሰቧ ይህንን ያደረገችበት ምክንያት ምንድን ነው? ድርጊቱ ሲፈጸም በቤት ውስጥ የነበረው ባለቤቷ ለምን ዝም አለ? የሚለውን ጥያቄም እንዲሁ እናነሳዋለን። ከዚህ በተጨማሪ እነዚህ ግለሰቦች በፖሊስ ቁጥጥር ስር ከወደቁ በኋላም ምን አሉ? በተለይ ደግሞ እቺ ግለሰብ ስለ ባለቤቷ የተናገረችውና የሰጠችው ቃል ምንድነው የሚለውን አስገራሚውን ሁኔታ እንነግራችኋለን። የ13 ዓመት ታዳጊዋ ልጅ ይህ ሁኔታ ከገጠማት በኋላ መጨረሻ ምን ሆነ፣ የጤና ሁኔታስ እንዴት ሆነ፣ አሁን በምን አይነት ሁኔታ ላይ ትገኛለች የሚለውን እንዳሰሳለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ እንግዲህ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በአዲስ አበባ ከተማ የተፈጠረውን አነጋጋሪ ክስተት አንስተን እንዲህ ወደ እናንተ ልናቀርብ ተዘጋጅተናል። ጌታቸው በላይ ደግሞ አብሬያችሁ ቆይታ አደርጋለሁ። ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ያኖሩልን። ወደ ዝግጅቱ እንሻገር። በቤት ሰራተኝነት ተቀጥራ እየሰራች በምትገኝ 13 ዓመት ታዳጊ ላይ የተፈጠረው ነገር መገናኛ 24 ኮንዶሚኒየም ተብሎ በሚጠራው አካባቢ እንደሆነ ያገኘናቸው መረጃዎች ይጠቁማሉ። የዚህ ቤት አባወራ የሆነው ግለሰብ ከ20 ዓመታት በላይ በአሜሪካን ሀገር የተለያዩ ስራዎችን ሲሰራ ይኖረና ከጊዜያት በኋላ ደግሞ ወደ ኢትዮጵያ መጥቶ ትዳር መስርቶ እየኖረ የሚገኝ ግለሰብ እንደሆነ የጉርሻ ገጽ መረጃም ይጠቁመናል። እንደነገር ናቸው። ግለሰቡ የትዳር ህይወት ከመሰረተ በኋላ በዚሁ በመገናኛ 24 ኮንዶሚኒየም ላይ ኑሮውን መስርቶ የ13 ዓመት ታዳጊ በቤት ሰራተኝነት ወደ ቤት ያስገባሉ ባለትዳሮቹ። እቺ ታዳጊ በቤት ውስጥ የሚጠበቅባትን የተለያየ ስራ እየሰራች እየተወጣች እየኖረችም ነበረም። ስለ ጉዳዩ ግልጽና ዝርዝር የሆነ መረጃ ባይነገርም በትናንትናው ዕለት ግን የወጣው ቪዲዮ እጅግ አነጋጋሪ አስገራሚ ሆኗል። ህፃኗ እርብቃ ትባላለች። የዚህ ቤት እመቤት የሆነችው ግለሰብ የጋለ ቢላዋ አንስታ ፊቷን እንዳቃጠለችው ነው የወጡት ቪዲዮች የሚያመላክቱት። ይህንንም ተመልከቱት። ሁሉም ሰው ማየት መቻል አለበት። እንግዲህ እቺ የአስራ ሁለት ዓመት ህፃን ልጅ ነች፣ እያት በቢላ ነው እንግዲህ አግለው፣ በቢላ ፊቷን ሰው የሰው ፍጡር እንደዚያ አያደርግም፣ እውነት ለመናገር በዚህ ልክ ከሰውነት ወጥጦ እየተደበደበ ነው ያለው። አሁን 24 ኮንዶሚኒየም ጋር እቺ የምታዩት ምስኪን ህፃን የቤት ሰራተኛ ነች። እንዲያድርገው እንግዲህ በቢላ በትኩስ ቢላ ነው እንደዚህ ፊቷን የፈጇት። ማን ርብቃ? እዚህ ላይ እንደምትሰሙት ስሟን እየጠየቃት ነው። ስሟ ርብቃ እንደሚባል ትነግረዋለች። ማን ርብቃ ስንት አመትሽ ነው የሚል ጥያቄ ካቀረበላት በኋላ በመግቢያው ላይ እንዳለው 1 12 አመቷ ነው ብሎ ነበር። እሷ ግን 13 አመቴ ነው ስትል ነው የተናገረችው። እዚህ ላይ ያየነው ነገር ምንድን ነው? እጅሽን እስኪ እንመልከተው ብለው በተመለከቱት ጊዜ የሆነ ጠባሳ ነገር ይታያል። የጠቆረ ነገር እንግዲህ ተደብድባ ይሁን ምን ይሁን ግልጽ የሆነ ነገር ባይኖርም ግን የሆነ ጉዳት እንደደረሰባት ያው በቪዲዮ ላይ ለመረዳት ችለናል። ነገርዮ በጣም በጣም በጣም አሳዛኝ ነው። እውነት ለመናገር እዮ ምንምታያት እንግዲህ ኢትዮጵያውያንና ትውልደ ኢትዮጵያውያን ድርሱልን። በስተመጨረሻ ባደረግነው ወንጀለኛዋን ለህግ አካል አሳልፈን ሰጠናል በፖሊስ ቁጥጥር ስር ውስጥ ውላለች ከኮንዶሚኒየም እየወረደች ነው ወንጀለኛዋ ይችን ትመስላለች አዎ እዚህ ላይ ደግሞ ያየነው ነገር እንግዲህ ይህንን ድርጊት የፈጸመችው ግለሰብ ከኮንዶሚኒየሙ በፖሊስ ቁጥጥር ስር ውላ ከላይ ወደ ታች እየወረደች እንደነበርና ፖሊሶች ከባ ስታልፍ ነው ያየነው በቪዲዮ ላይ እንደምታዩት ግለሰቧ ነፍሰ ጡር ናት በጣም በርካታ ሰዎችን ያነጋገረው ነገርም ይሄ ነው በቅርቡ እናት ልትሆን የተዘጋጀች ሴት እንዴት ነው በዚህ ችግ በታዳጊ ላይ እንዲህ ያለውን ጭካኔ ልታደርግ የቻለችው የሚለው በጣም አጠያያቂ ሆኗል። ለማንኛውም በጣም በጣም አስገራሚ ነው። ከዚህ ጉዳይ ጋር በተገናኘ የጉሩሻ ገጽ አንድ ተጨማሪ ነገር ነግሮናል። በተለይ ርብቃ ሕፃኗ ልጅ የምትገኝበትን ሁኔታ አብራርቶልናል መረጃውን በመለ ህብረተሰባችን ዘንድ ከፍተኛ ቁጣንና ሐዘን የቀሰቀሰ ነው ይላል የርብቃን ጉዳይ ጉርሻ ገጽ ሲናገር፣ ህፃኗ ርብቃ ከደረሰባት አሰቃቂ ድርጊት በኋላ በአሁኑ ሰዓት በማቆያ ጣቢያ ውስጥ ተገቢውን እንክብካቤ እየተደረገላት እንደሆነ ታውቋል በማለት ነው መረጃው የሚገልጽልን እንግዲህ ይህ ግፍና መከራ ቢደርስባትም በማቆያ ውስጥ መግባቷና የተሻለ እንክብካቤ ማግኘቷ ለልጅቷ ጥሩ እድል እንደሆነ የሚገመት ነገር ነው። መልካም ነገር ነው። ሕፃኗ ላይ ጉዳት አደረሰች የተባለችው ግለሰብ ፖሊስ ጣቢያ ከሄደች በኋላና በህግ ቁጥጥር ስር ከዋለች በኋላ የተናገረቻቸው ነጥቦች አሉ። እሱንም እንስማው። ሕፃኗ ላይ ጉዳት አደርሳለች የተባለችው ሴትና ባለቤቷ በመገናኛ አካባቢ በሚገኘው ጨፌ ፖሊስ ጣቢያ በህ ግ ቁጥጥር ስር እንዲውሉ ተደርጓል ይላል መረጃው። ተጠርጣሪዋ ሴት ለፖሊስ በሰጠችው ቃል መሰረት ህፃኗን ስታቃጥላት ባለቤቷ በቦታው ውስጥ ተቀምጦ ነበረም። የዘመዶችን ጠባይ እኔ ያውቀዋለሁ በደንብ አቃጢ በማለት ድርጊቱን እንድትፈጽም ያበረታታት እንደነበር መገለጹ ነው። ዘገባዎች ያመላከቱት በማለት ነው። ጉርሻ አገኘሁት ባለው መሰረት ያጋራል። ይህንን ጉዳይ እንዴት ብለን መግለጽ እንዳለብን አላቅም። የዘመዶችን ጠባይን ያውቃለሁ፣ እንደ ፈለገሽ አድርገሽ አቃጢያት የሚለው ምላሽ እንደምንረዳው ምናልባት ልጅቷ ዘመድ ሆና ሊሆን ይችላል። ነገር ግን ምን አይነት ጭካኔ ቢሆን ነው ማለት። ልጅቷስ ምን አይነት ጥፋት ብታጠፋ ነው? የፈለገ ጥፋት ብታጠፋ እንግዲህ ታዳጊ ናት፣ ገና የ13 ዓመት ልጅ እስከሆነች ድረስ ይህንን ጭካኔ ማድረጉ ግን አስፈላጊ ነው ወይ የሚለው የብዙዎቻችን ጥያቄ ነው። እውነት ለመናገር ከጊዜ ጊዜ የምንሰማቸው ነገሮች በጣም የሚከብዱ ናቸው። በተለያየ መንገድና አጀንዳ አትጡ ተብልናል መሰለኝ፣ በየጊዜው አጀንዳዎች አሉ። በየጊዜው የምንሰማቸው አሰቃቂ የሆኑ ነገሮች ሰዎች አሉና ይሄኛው ደግሞ ሌላ ትኩሳት ሆኖ በማህበራዊ ሚዲያዎች ላይ እየቀረበ ነገር ነው ማለት ነው። እችን ግለሰብ አግብቶ የሚኖረው ባል በአሜሪካን ሀገር ከ20 ዓመታት በላይ ከኖረ በኋላ የመጣ ሲሆን ከዚህ ቀደም የሶስት ልጆች እናት የሆነች ሴት አግብቶ ፈቶ እንደነበርና አሁን ደግሞ ከዚህችኛዋ ሴት ጋር አብሮ እየኖረ ነው በማለት ጉርሻ ጨምሮ ገልጾልናል። መላው የኢትዮጵያ ህብረተሰብ በንዴትና በሐዘን ድርጊቱን አውግዟል እያለም ይቀጥላል መረጃው ህፃኗ ላይ በደረሰው ጉዳት ፍትህ እንዲሰፍን ለልጅቷም ተገቢውን ካሳ እንዲከፈልና ና ተጠርጣሪዎቹም በህግ ተገቢውን ቅጣት እንዲጣልባቸው ህብረተሰቡ የበኩሉን ጥያቄ እያቀረበም ይገኛል ሲልም ነው የደመደመው። የምንወዳችሁ ተመልካቾች የቀረበውን መረጃ እንዴት ተመለከታችሁት? ከባድ ነው አደለ? አዎ በጣም አስቸጋሪ እና አሳሳቢ ነገር ነው። የተሰማችሁን ስሜት በኮሜንት ላይ አኖሩልን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከእኛም ጋር ስለምትሆኑ እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን በመገናኛ 24 ኮንዶሚኒየም አካባቢ በ15 ዓመት ታዳጊ ቤት ሰራተኛ ላይ የደረሰውን እጅግ አነጋጋሪ የሆነ ነገር አንስተን ነው ወደ እናንተ ቁም ነገር እንድታገኙ በማሰብ ያቀርብንላችሁ። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርግ ያለው። ቻናላችንን ሰብስክራይብ አድርጉ ሃሳብ አስተያየታችሁን ኮሜንት ላይ ያኖሩልን፣ አሊያም ደግሞ እስክሪን ላይ በተቀመጠው ስልክ ቴሌግራም ላይ ብትጽፉልን ይደርሰናል። ቪዲዮንም ላይክ አድርጉ። በሚቀጥለው እንደገና ተመልሰን እንገናኛለን። እስከዚያ ግን በቸር ቆዩልን።